የቆጣሪ ንባብ ሳይነበብላቸው አላግባብ ከፍተኛ ፍጆታ የተጠየቁ ደንበኞች ከሆኑ አፕላይ ካደረጉ የተሰጠ የጊዜ ገደብ የሚሰጥበት አግባብ አለ። ክፍያቸውን ይሄ እንግዲህ አሰራራችንን ነው ግልጽ እያደረግኩ ላይ ያለሁት ና ማንም ደንበኛ በራሱ ችግር ሳይሆን የእኛ የአሰራር ችግር የፈጠረበትን ጫና በተመለከተ የጊዜ ገደብ የሚሰጥበት ሁኔታ አለ። ሪጅኖች እስከ ሶስት ወር ጊዜ ገደብ መስጠት ይችላሉ፣ እንደ ገንዘቡ መጠን። ከዛም ደግሞ ወደ ስራ አስፈጻሚዎች መጥቶ የስድስት ወር ሊሰጥ ይችላል። ከዛም ደግሞ በዛም በላይ እስከ አንድ ዓመት ይፈልጋሉ የሚል ከሆነ የኛ ዋና ስራ አስፈጻሚ የተሰጠው ስልጣን አለና በዚህ ስርዓት ተበጅቶለት እየተሰራ ነው ያለው። ነገር ግን ክፈሉና ከከፈላችሁ በኋላ ነው የሚታየው፣ እንደዚህ አይነት አሰራር የለን ነው እውነት ለመናገር ማለት ነው። ደንበኞችም ይሄ እንደዚህ አይነት ነገሮች ካሉ እዛው ማመልከት ከዛ ደግሞ እስካሌት ማድረግም ይችላሉ። ባይዞ ያሁን ደንበኞች ግን ፊት ለፊት በአካል መጥተው ማመልከት አይጠበቅባቸውም። የፌስቡክ ገጾች፣ የቴሌግራም ገጾቻችን አሉ የዲጂታል ሚዲያ ማኔጅመንት ቲም አለን ራሱን የቻለ ኃላፊ ያለው። እዛ ላይ ፖፕ ማድረግ ብቻ ነው የሚጠበቅባቸው። ያንን ኬዝ ይዞ ያ የዲጂታል ሚዲያ ማኔጅ የሚያደርገው ለሚመለከታቸው የስራ ክፍሎች ሼር ያደርጋል። እኔም እንዳቀው ያደርጋል። እኔም ደግሞ ፔጆቹን የማየት እንትንም ስላለኝ አያለው። ቆጣሪህ የሰፈረው ኤነርጂ በትክክል ተነቦ ለደንበኞች ቢል መቅረብ አለበት። ይሄ ተገቢ ነው። ምናልባት ግን አሁን እንደሚሉት ቆጣሪያቸው የማይነበብ ከሆነ ይህንን ፎርማሊ ለሚመለከተው የአገልግሎት መስጫ ማዕከላት ሪፖርት ማድረግ ነው መደረግ ያለበት። ነገር ግን ይሄ ብቻ መፍትሔ አይደለም ብለን አሁን ዲዛይን እያደረግናቸው ያሉ ነገሮች አሉ። ደንበኛው ራሱ በቴሌግራም ቦት ንባቡን ወደኛ ሲስተም ቢል እንዲሆንለት የሚልክበትን ስርዓት ኢንኩቤት አድርገናል። ገና ፋይናላይዝ ባናደርገውም ኢንኩቤት አድርገን እየታየ ነው ያለው። ሌላው ደግሞ ቴክኖሎጂን የመጠቀም ለምሳሌ የፕሪፔድ ፔይመንቶች ይሄኛው የድህረ ክፍያ ቆጣሪ ነው የሚነበበው፣ ወደ የቅድመ ቁጥያ ክፍያ ቆጣሪዎችን የማስፋፋት እንደገናም፣ ደግሞ ስማርት ሜትሮች የሚባሉ አሉ። የስማርት ሜትሮችን የማስፋፋት አንባቢ ሳይሄድ ቆጣሪዎች ንባባቸውን ቀጥታ በሲስተም ወደ ሰርቨር የሚልኩበት እንደነዚህ አይነት ቴክኖሎጂዎችን ኢንጀክት እያደረግን እየሰራ ነው ባይዞ ይሄ ለአዲስ አበባ ቅድሚያ በመስጠት ቆጣሪዎችንም የመቀየር ስራ በቅርብ ጊዜ እንጀምራለን።